ደህና ነኝ ንጅ። ደህና አደለሽም ዴዚ። እሺ፣ የእኔን ናት። አሰማኋቸው አሰማኋቸው፣ ላይቭ ሁሉ ሰው ዴዚ ዴዚ አይሚስዩ ዴዚ ስላሉኝ ነው። ይቅርታ አድርጊልኝ አሰምቻቸዋለሁ። እሺ፣ የእኔን ናት። ደህና ነኝ። አሁን ፑሽፑሽ አድርጉ እሺ። ፍርበት የምንስቅበት እና አንገታችሁ የምትደፍበት ጦርነት አለ። ጦርነት አለ ነገ ኃይለኛ ጦርነት፣ ጦርነት ነው ያለ ነገ ኃይለኛ ጦርነት ነገር። ስንት ሰዓት እንደሆነ ተነጋግረን ትመጣላችሁ። ቀጥ ብላችሁ እንደወጣሁ ከኔ እግር እግር ተከትላችሁ ትመጣላችሁ። ኃይለኛ ጦርነት ነው። አይነገርም። ስንት ሰዓት እንደሆነ ተነጋግረን ጨርሰን ነው ጦርነቱ። አዎ እዚያ ያልነገርም ጦርነቱ። ወይኔ አንገት የደፋለሁ ወይ ያሽቃበጣቸው አንገታችሁ ትደፋላችሁ። ወይኔ ያፍርበታለሁ ወይ እናንተ ታፍርበታላችሁ። የተቀጠቀጠ ከሆነ ካመመችው ላይ ቢገባል። ከዛ ወይ ጌም ጫወታል ወይ ወደ ሌላ ወሬ ነው የሚያወራው። አይመልስም። ማረበው ቁጭ ብላ አይሰማም

የሆነ ላይ አዲስ ወሬ ትኩስ ወሬ ሲመጣ እጁን እያሸ ይመጣል። በቃ ደስ ከሱ የበለጠ ኢንፎርሜሽን አለን እያሉ ለሱ የሚነግሩት ሰዎች ምንድናቸው ለነሱ ለሱ አሁን እየገቡ መረጃ መረጃ እያሉ የሚሰጡት እሱ ነው። በቃ የሚገርመኝ ነገር ማንንም መረጃ ለሲጋው ደግሞ የሚሰጡ አንተ እንትናን አምጣልኝ ዮናስ ጉጥሮ